ሰላም እንደት ናችሁ? በያላችሁ በጥል ነገር ሰላም ነው አሸይና አሸይና እንዲላችሁ ሞኝ የላችሁ አለም ቤተሰቦችን ስትጎበኙ ልማዳችን ላይክ እና ሼር እያደረጋችሁ ሀሳቦቻችሁን ለብዙዎች አካፍላችሁ ለዚህም ከልብ አመሰግናለሁ። ዛሬ ደግሞ ጊዜያችን ይዞላችሁ የመጣ ነው። እንግዲህ ከተኩስ አቁሙ በኋላ እስራኤልና ኢራን ምን እያደረጉ ነው? ወደ እርሻ ተሰማሩ ወይ ወደ ኢንዱስትሪ ተሰማሩ ወይ አገር ወደ ማሳደግ ወደ ዴሞክራሲ ግንባታ ወደ ዴሞክራሲ ግንባታ ዞረዋል ወይ ምን እያደረጉ ነው ብላችሁ ከጠየቃችሁ ሁለቱም ሃያ አራት ሰዓት መሳሪያ እያከማቹ ኢራኖቹም በከፍተኛ ሁኔታ ይህን ሃይፐርሶኒክ ሚሳኤል እንደ ቂጣ እየጠፈጠፉ ነው። እንቅልፍ አይወስዳቸውም። እንቅልፍ የለም ብሶባቸዋል። 24 ሰዓት መሳሪያ እያከማቸ ነው። ከመላ ዓለም ገበያ ላይ ወጥተዋል። ጀቶች፣ እጅግ በጣም የተራቀቁ ጀቶችን እየገዝ ነው። ዩራኒሙን በጎን እያወለጸጉ ነው። ጀቶች እየገዙ ነው። ሚሳኤሎች እየጓዘ ነው። አልፎ ተርፎ ደግሞ ከሰሜን ኮሪያና ና ከራሽያ ጋር ሌላ ሞዳሞድ ውስጥ ገብተዋል። እሱ ጭራሽ ለምን ነገር የሚያስፈራ አደገኛ መዘዝ ይዞ የሚመጣ ጉዳይ ነው። እዛ ሁሉ ድረስ ተገብቷል። በእስራኤል በኩል ደግሞ እጅግ ዘመናዊ የሆኑ መሳሪያዎች ከአሜሪካም፣ ከእንግሊዝም፣ ከፈረንሳይም ከሞላ ዓለም ወደ እስራኤል እየገቡ ነው። እስራኤል የተፈረከረከውን የመከላከል ስርዓቷን በአይሮንዶም በኩልም በዳዊት ወንጭፍ በኩልም እና በአረው በዚህ በቆስ በሚባለው የመከላከል ስርዓት በኩልም እጅግ ከፍተኛ መረባረብ እየተደረገ ነው። ሁለቱም ለሁለተኛ ዙር ጦርነት እየተዘጋጀ ነው። አበቃ። ሙሉ ትኩረታቸው 24 ሰዓት ሙሉ ትኩረታቸውን አድርገው ያለት ጦር ላይ ነው፣ ውጊያ ላይ ነው፣ ጦርነት ላይ ነው። ይሄ ጦርነት ድጋሚ መቆስቆስ እድሉ ሰማንያ አምስት በመቶ ነው። ይሄ ጦርነት እንዲቆም ያደረገችው ኢራን ነች? አይደለችም። ይህን ጦርነት እንዲቆም ያደረገች አሜሪካ ነች። አሜሪካ ለምንድነው ይህን ጦርነት ድንገት አለም ሳያስበው ሱርፕራይዝ ጦርነት ቆመ ያለችበት ምክንያት ምንድን ነው? ምንድን ነው? ለኢራን ሰላም በማሰብ ለኢራን ብልጽግና በማሰብ ለኢራን ፋታ እንድታገኝ ኢራን ጀቶችን እስቲ ትግዛ እስቲ ትደራጅ እስቲ እንደ ሮጋ ብላ በሙላ ሀሳብ ወደዚህ ጦርነት እንድትገባ ብላ ነው አሜሪካን ያደረገችው። በፍጹም ከቁጥጥራቸው ውጭ የወጣ ነገር እንዳለ ስለተረድ ነው በዚህ ጦርነት ውስጥ ልክ እንደ ኢራቅ አንቺ ጦርነቱን ጀመሬው፣ ልክ እንደ ኢራቅ፣ ልክ እንደ ሶሪያ፣ ልክ እንደ የመን ይህን ጦርነት ኢራንን ድማቅ በመምታት የኢራን መንግስት በማፍረስ ውስጣ አንድነቷን በማፍረክረክ ለመዘጋት የታሰበ ጦርነት ነው። አልተሳካም። በዚህ ጦርነት ኢራን አሸንፋለች የሚሉ ዘገባዎች በተለያየ አቅጣጫ እየወጡ ያሉት እኛም የራሳችንን እሳቤና ግምት የወሰድንበት ምክንያት ኢራን እስራኤልን ተቆጣጥራ አይደለም፣ ኢራን አሜሪካን ተቆጣጥራ አይደለም፣ ኢራን የአሜሪካን የጦር ቤዞች ተቆጣጥራ ወይም ደግሞ አውድማ አይደሉም። ይሄን ጦርነት ኢራን አሸንፋለች ያልነው አሜሪካና እስራኤል የተነሱበትን አመክኒዮ ባዶ ስላደረጉ ብቻ ነው። ዜሮን የተደረገ የተነሱበትን አቺብ አላደረጉትም። አቺብ ያላደረጉት ደግሞ በኢራን ጥንካሬ ነው። በኢራኖች ረቂቅነትና ብልጣብልጥነት ነው። ይህን የእነሱን ዓላማ ያከሸፈችባቸው። ስለዚህ ይሄ ጦርነት አሜሪካ ያስቆመችው ለራሷና ለስራኤል ለእስራኤል ጥቅም ሲባል እንጂ ስለ ዓለም ሰላም አይደለም። ስለ ዓለም መረጋጋት፣ ስለ ዓለም ኢኮኖሚ ተጮንቋ አይደለም። ግን ይሄ ተኩስ አቁም ማን የበለጠ የተጠቆመ ነው ማን የበለጠ የተጠቀመ? እስራኤሎቹ ናቸው። ራሳቸውን ይበልጥ ያደራጁት መሳሪያ ያስገቡት እንደምታውቁት እንግዲህ ኢራኖቸው በዚህ ተኩስ አቁም መሀል ላይ የቻይናን የሳተላይት መረጃቸ ይ ጂፒስችን ሙሉ በሙሉ የአሜሪካን አስወግደው፣ በጣም የሚጎርማቸው ኢራኖቹ ሙሉ መረጃቸው በአሜሪካ እጅ ያለው። ለምን? የዓለማችን የሳተላይት መረጃዎች በሙሉ ምንጭ አሜሪካ ነች። አሜሪካ እና ቻይና በተወሰኑ ደረጃ ራሽያኖቹ አላቸው። ስለዚህ የጀርመንን፣ የፈረንሳይን፣ የእንግሊዝን፣ የአውሮፓን የሳተላይት መረጃዎች አሜሪካኖቹ አላቸው። አሜሪካ ላለቸው እንኳን ኢራን ቀርቶ ማለት ነው። ኢራን እያንዳንዱ የጦር መሳሪያ ወደዚህ ወደዛ ሲንቀሳቀስ አሜሪካኖቹ ቤታቸው ቁጭ ብለው እንደዚ ያለ የአሜሪካ መሪዎች ቁጭ ብለው ለምን የዓለም የሳተላይት መረጃ በራሷ ሳተላይት ራሷ እየተሰለለች ነበር ኢራን። በጣም የሚያስደንቅ ነው። በራሷ መረጃ በራሷ ዶክመንት በጣም በሚያስደንቅ ሁኔታ እየተሰለሉ ነበር። ስለዚህ ይሄን የአሜሪካን የሳተላይት መረጃቸውን ሙሉ በሙሉ ኢራን አስወግዳለች። እንደገና ኢራን በዚህ ተኩስ አቁም የተጠቀመች ምንድን ነው? እጅግ በጣም የተራቀቁ ስልሳ የጦር ጀቶችን ከቻይና ላይ ገሳለች። እንደገና በዚህ ጦርነት ኢራን የተጠቀመችው እጅግ በጣም የምትወዳቸውና የምታከብራቸውን ጀኔራሎቿን በታላቅ ክብርና ፍቅር ሸኝታለች። ይሄ ትልቅ ነገር ነው ለኢራን መሬች ለኢራን እጅግ በጣም ትልቅ ነው። ይሄ ተኩስ አቁም ለእነሱ የሰጣቸው ትርፋት ነው። እኔን እንደሆነ ይሄ ተኩስ አቁም የትኛው የጦር መሳሪያዎች እጅግ በጣም ውጤታማ እንደሆኑ በጦርነቱ ስለተረዱ በነዛ የጦር መሳሪያዎች ምርት ላይ ከፍተኛ ትኩረት እንዲያደርጉ አድርጓቸዋል? ሌላው ደግሞ ከመጋረጃ በስተጀርባ ለዓለም የማይነከር በጣም ውስብስብ የሆኑ የጦር መሳሪያቸው ግዢዎችም የሆነው ስጦታችም ሆን ከተለያየ አቅጣጫ በተለያየ መንገድ ሊደረግ እንደሚችል ዓለም የሚገምተው ነው። አለም የሚገምተው ነው። ስለዚህ ይሄ ጦርነት ከዚህ ሁሉ ዝግጅት በኋላ በእስራኤልም በኢራንም በኩል ይሄን ያህል ዝግጅት ከተደረገ በኋላ ድጋሚ ከተነሳ ጦሱ ምን ያህል ነው የሚለው ከተገመተ፣ ድጋሚ ጦርነት ከተነሳ አለማችንን ዋጋ ሳያስከፍል ሚሊዮኖችን ወደ መቅመቅ ሳያስገባ አይመለስም። አይመለስም። ጦርነቱ ድጋሚ ይነሳል። አዎ ለምን? መጀመሪያም የቆመው በቋፍ ላይ ነው። መጀመሪያም የቆመው ያለ ምክንያት ነው። በአ ምክንያት በአመክንዮ አይ እኔ ድርጊቱ ፓርቲሲፓንቶች ለነዚህ የጦርነቱ ተሳታፊዎች ሁለት ቁጭ ብለው ይሄ ይሄ ነው፣ ይሄ ይሄ ነው፣ ይሄ ያስማማናል፣ ይሄ አያስማማንም፣ ይሄን በዚህ ጊዜ እንፈታዋለን፣ ይሄን ዛሬ እንፍታው፣ ይሄን ደግሞ በሚቀጥሉት ዓመታት እንፍታ የሚል እውነተኛና ግልጽ ንግግር የለም። አሁንም በጠላትነት መንፈስ አሁንም በእሉ መንፈስ የቆመ ጦርነት ነው። ስለዚህ ይሄ ጦርነት አንደኛ ትራምፕ በደመ ነፍስ የሚመራው ጦርነት ነው። በደመ ነፍስ ነው የሚመራው እችን ታክል እውቀቱ የለው እችን ታክል መረዳት የለው። ይህን የአሜሪካ የፖለቲካ ተንታኞች ሁሉ ይህን እያለ እንዴት አማካሪ አይሰማም? እንዴት የዓለምን የጦር አሰላለፍ አይረዳም? እንዴት ይህን ግራና ቀኝ የህዝቡን የልብ ትርታ አይረዳም? አይሰማም? ትራምፕ እንደምታውቅ ግትር ነው። ደሞ ነፍስ ነው። አፍሪካዊ ነው የሚመስለኝ። እኔ ዶናልድ ትራምፕ ትውልዱም እድገቱም አፍሪካዊ ሆኖ አጋጣሚ መልኩ ነጭ የሆነ ሰው ነው የሚመስለኝ። ምክንያቱም አፍሪካ መሬት እንደምታውቁት ከሞላ ጎደል ደሞነ ሰች ናቸው። ከሞላ ከመቶ ዘጠና አምስት በመቶ አገራችንን ይጠቅማል። ዓለማችንን ይጠቅማል። ህዝባችንን ይጠቅማል። እሺ፣ ተነጋግረን አፍሪካ እስካሁን ድንበሮቻ በሙሉ እንደተቆለፉ ናቸው። እንደ አውሬ ተፈራርተ እኮ ነው የሚኖር አፍሪካ። እንደ አውሬ ይጎርማቻል ሞላ። አውሮፓ አንድ ሆኖ እንደፈለገ ሲገባ ሲወጣ እንደ ጎረቤት ቤት ነው። አሁን ከዚህ ቤት ወጥቼ ወደዛ ቤት እንደምትገባ ወደ አስፋልት እንደምትሄደው ወደ ሌላ መንገድ እንደምትሄደው አውሮፓ ውስጥ ድንበር የሚባል ነገር የለም። የፈለክበት ትገባለ የፈለክበት ትወጣል። አፍሪካ አሁንም እርሱ በእርሱ በዘር እየተጨፋጨፈ ያለው ህዝብ። ስለዚህ ዶናልድ ትራምፕ እውነት እዛ ከሰለጠነ ህዝብ መካከል ይወጣ ነው ወይ ብለህ ለመሰብ በጣም ይከብዳል። አሁንም በአሻጥሩ የተሞላ ነው። አሁንም በአሉባልታ የተሞላ ሰው ነው ግምጭጭ ያለው። አሁን በዚህ ጦርነት ስንት ውሸት ነው የሰማ፣ ስንት ውሸት ነው የሰማ፣ ስንት የሚዘጎንን ከዓለም መሪ አይደለም ዝም ብለው ከአንድ መንደሬ የማይጠበቅ ውሸት ነው ሲቀደድ ነበር ማለት ይቻላል። እና ይህ ጦርነት ሰማንያ አምስት በመቶ የድጋሚ መነሳት እድል በጣም ሰፊ ነው። ሁለቱም የራሳቸውን አድቫንቴጅ ለመጠበቅ ብዙ እየጣሩ ነው። ኢራኖቹ እንዳልኳቸው ተያይዞ የመውደቅ ማንቁርት ይዞ የመውደቅ የመኖር በህይወት የመክረም ሀሳብ የላቸው። ይህ ጦርነት እየተፋፋመ ከመጣ ተያይዘን ወደ መቀመቁ እንግባ የሚል አቋም ስለያዘው ምንድነው ከሰሜን ኮሪያ ጋር እያደረጉ ያሉት ያው ምንድነው ከራሺያ ጋር እያደረጉ ያለ፣ ያው የምታውቁት ነገር ነው። በጣም ዘግናይ ነገሮች ልንሰማ እንችላለን። መስማት አንፈልግም። በጣም አደገኛ ነገር ነው ይሄ ጦርነት። በተለይ እንደኛ በድህነት እየማቀቀ ያለ በውስጥም በውጭም ጉዳያችን እየተሰከሰከን እየተጮንቀን ያለን ሰው፣ ህዝቦች፣ ዓለም እንዲህ ያለ ችግር ውስጥ እሺ ገባ፣ የበለጠ መዘዝ ይመጣብናል። የበለጠ አደገኛ መዘዝ ይመጣብናል ይሄ አደገኛ መዘዝ ግን ዋጋ ያስከፍለናል። ይሄ አደገኛ መዘዝ ግን ዓለምን ወደ አልፈለገው አቅጣጫ እንደምታውቁት ነው። ዓለም በሙሉ ነው ይህን ጉዳይ በትኩረት የሚያየ እንግሊዞችም፣ ጀርመኖችም፣ ፈረንሳዮች፣ አውሮፓዎች አይናቸው እንደዚህ አይነቅሉም። እንደዚህ ለምን አደገኛ ስለሆነ ነው። ይሄ ጦርነት እየተፋፋመ ሲመጣ ለዓለም እጅግ በጣም አደገኛ ነገሮችን ይዞ ይመጣል። በጣም ዋጋ ያስከፍላል። አምና እንደነበርነው፣ ካች አምና እንደነበርነው የሚቀጥለው ዓመትን አንከርምም ለምን? እያንዳንዱ ጦርነቶች አለማችን ላይ ጥሎ የሚያልፉት ጠባሳ አለ፣ የሚያጎድሉት አካል አለ፣ የሚሞት ሰው አለ። እና በእውነቱ ይህ ጦርነት ባይነሳ እኔ ደስተኛ ነኝ። ነገር ግን እየተሰሩ ያሉ ስራዎች ያንን ያመላክታሉ። አሜሪካ በየቀኑ ነው መግለጫ እየሰጠች ያለው። ኢራን ኢራን ኢራን ኒኩለር ኢራን ኒኩለር፣ ሀያ አራት ሰዓት እንቅልፋቸው ነው ያሉት እነዚህ ሰዎች። በዚህ ሁኔታ ነገሮቹ በጎ መንገድ ይዛል ብዬ አላስብም። በዚህ ሁኔታ በጎ ተስፋ ለዓለም ይመጣል ብዬ አላስብም። ኢራኖቹ ደግሞ በፍጹም በፍጹም አንቀበል ሙተን እንገኛለን እቼኒኩሎር ነገር ጋር በቃ ሙተን እንገኛለን እያሉ ስለዚህ፣ አላስፈላጊ ነገሮች መከሰታቸው አይቀርም። ምናልባት አሜሪካ እንደ ልማዳችን ያውዱም ነውን ያክል አውድመን ደግሞ ድጋሚ ተኩስ አቁም እናደርጋለን የሚል ሀሳብ ሊኖር ይችላል።